በስቃይ ለሚሳለቁ ስፍራህን አትልቀቅ። አንተን ሳያጠፉ የመኝታ ቤት መብራታቸውን ለማያጠፉ ስፍራህን አትልቀቅ። ስለ ተማማሉ ሳናጠፋው አንተኛም ስላሉ ጠላቶች ፀሐያቸው ሲጠልቅ የምታይበት ጊዜ ደርሷልና ስፍራህን አትልቀቅ። ጠቢቡ ሰለሞን የተናገረውን የጥበብ ቃል ስፍራውን ትቶ የሚሄድ ሰው ቤቱን ትቶ እንደሚበር ወፍ ነው ብሎ ይናገራል። ስፍራውን የሚለቅ ሰው ስፍራውን ትቶ የሚሄድን ሰው የሚያነጻጽረው ቤቱን ትቶ እንደሚበር ወፍ እንደሚበር እርግብ ነው። ወፍ የመኖሪያ ጎጆውን በብዙ ድካም፣ በብዙ ምልልስ ራሱ በራሱ የሚገነባ ፍጥረት ነው። ወፍ አንድ ጊዜ ደክሞ ለፍቶ ከሰራ በኋላ ርቆ ለቆት ከሄደ ያለው አማራጭ እንደገና በሄደበት ቦታ የሚኖርበትን ቤት

ነጻጽሮ፣ ሰዎች ለምንድን ነው ስፍራቸውን የሚለቁት ቦታቸውን የሚለቁት ለምንድን ነው ብላችሁ ከጠየቃችሁ በመነሻነት ሁለት መሰረታዊ ሀሳብ ልታገኙ ትችላላችሁ። የመጀመሪያው ያሉበት ሁኔታ ካቅም በላይ ሲሆንባቸው፣ ያሉበት ሁኔታ ሲከብዳቸው፣ በጣም አስጨናቂና አስቸጋሪ ሁኔታ ውስጥ ሲገቡ፣ ከዛ አስጨናቂና አስቸጋሪ ነገር ለመውጣት ወደ ሌላ ቦታ ወደ ሌላ ስፍራ፣ ሌላ የመኖሪያ አካባቢ፣ ሌላ የአገልግሎት አካባቢ፣ ሌላ የስራ አካባቢና ሁኔታ ይፈልጋል እና አንዱ ሰዎች ስፍራቸውን እንዲለቁ የሚያደርጋቸው አንዱ ምክንያት እሱ ነው። ሁለተኛው ምክንያት ደግሞ የተሻለ አማራጭ ፍለጋ ሰዎች ስፍራቸውን ይለቃሉ። አሁን ካሉበት ይልቅ የተሻለ ገቢ ለማግኘት፣ የተሻለ ስራ ለመስራት፣ የተሻለ ኑሮ ለመኖር ይመቸኛል፣ ይጠቅመኛል ብለው ወደሚሉት ወደዛ መጓዝ መሄድ ይፈልጋሉ። አንዳንድ ሰዎች ስፍራቸውን የሚለቁበት ምክንያት ለምን አልተከበርኩም የሚል ባሉበት ቦታ ተገቢው ክብር አልተሰጠኝም፣ ተገቢው ቦታ አልተሰጠኝም፣ ተገቢው ትኩረት አልተሰጠኝም የሚል ምክንያት ስፍራቸውን እንዲለቁ ያደርጋቸዋል። ወይ ደግሞ ሌሎቹ ለምን አልተሰማሁም በማለት በሚገባ አልተደመጥኩም፣ አልተሰማሁም፣ ትኩረት አልተሰጠኝም ብለው ስለሚያስቡ ሌሎች ደግሞ ስፍራቸውን የሚለቁበት ምክንያት ምንድን ነው? እኔ የምወደው ነገር ለምን አልሆነም ብለው ስፍራቸውን ይለቃል። እነሱ የሚፈልጉት እነሱ የሚወዱት እነሱ የሚደሰቱበት ነገር ስላላቸው ያ የሚወዱትን የሚደሰቱበትን ነገር ሲያጡ ያንን የሚፈልጉትን ነገር ሊያገኙ ወደሚችሉበት ቦታና አካባቢ ለቀው ይሄዳሉ ወይም ስፍራቸውን ይለቃሉ። ሌሎች ደግሞ ስፍራቸውን የሚለቁበት ምክንያት ምንድ ነው? ተገቢውን እውቅና አላገኘሁም ብለው ሲያስቡ ስፍራቸውን ይለቃሉ። እንደሚገባ እውቅና አላገኘሁም፣ ትኩረት አላገኘሁም ወይም ደግሞ አልተመሰገንኩም በማለት ስፍራቸውን የሚለቁ ሰዎች አሉ። ሌሎች ደግሞ አልተመቸኝም ብለው ስፍራቸውን ይለቃሉ። በአንድም ይሁን በሌላ ምክንያቶች ሰዎች ስፍራቸውን ይለቃሉ። በዋነኛነት ያሉበት ሁኔታ ካቅም በላይ ሲሆን፣ ሲከብዳቸው፣ ያሉበትን ሁኔታ መቋቋም ሲሳናቸው፣ ሌላ ቀለል ወዳለ አዲስ ወደሆነ ምቾትና የሚጠብቁትን ነገር ወደሚያገኙበት ቦታ ይሄዳል። ዛሬ እዚህ ነን ማለት ሁልጊዜ እዚህ ነን ማለት አይደለም። ዛሬ አዲስ አበባ እንኖራለን ማለት ሁልጊዜ አዲስ አበባ እንኖራለን ማለት አይደለም። በተለያዩ ምክንያቶች ብቻ ስፍራችንን፣ ቦታችንን ልንለቅ እንችላለን። በጣም እርግጠኛ መሆን ያለባችሁ ግን አምላክ እንዳለው ሰው፣ እግዚአብሔር እንደሚያመልክ ሰው የትኛውንም የሕይወት ውሳኔያችሁን ከመወሰናችሁ በፊት ከእሱ ጋር ሳትመካከሩ፣ ከእሱ ጋር ሳትነጋገሩ፣ የእሱን ፍቃድ ሳትጠይቁ የምትወስዱት ውሳኔ ምናልባት ተጨማሪ ዋጋ ያስከፍላችሁ ይሆናል እንጂ ካላችሁበት ሁኔታ ተሻለ ነገር ላይ አመጣችሁ ይችላል። ሰዎች እዚህ አልተመቸንም ብለው አንድ ቦታ ላይ አንድ ስፍራ ላይ አንድ ህይወት ላይ አልተመቸንም ብለው ወደ ሌላ ህይወት ይገባል። ህይወት ትቀይራለ ሰፈር ትቀይራለ ስራ ትቀይራለ ማለት ህይወት ይቀየራል ማለት አይደለም። በመሰረቱ አንተ በስፍራ ትሆናለ ማለት ሞኝ ነ ማለት አይደለም። አንተ በቦታ ነ ማለት ሞኝ ነ ማለት አይደለም። አንዳንድ ጊዜ በቦታችሁ እግዚአብሔር ባስቀመጣችሁ እግዚአብሔር ባየላችሁ ስፍራ ስትሆኑ ምናልባት እንደ ሞኝ ልትቆጠሩ ትችላላችሁ። በእርግጠኝነት ግን የምነግራችሁ ነገር ቢኖር ምንድን ነው ፍጹም በስፍራችሁ ናችሁ ማለት ሞኝ ናችሁ ማለት አይደለም። የእግዚአብሔር ቃል የተፈጠርክበት ዓላማ እግዚአብሔር አንተን ያመጣበት እቅድና ፕሮግራም ለአንተ ትርጉም ከመስጠት ይልቅ በሁኔታዎች ዲፋይን ለመደረግ ፈቅድሃል ማለት ነው። በማጣት ዲፋይን ለመደረግ ባለመሰማት ዲፋይን ለመደረግ ባለመወደድ፣ በህይወት በሚገጥም ተግዳሮት ዲፋይን ለመደረግ ፈቅድሃል ማለት ነው። የከበዳችሁ ነገር፣ ያቃታችሁ ነገር፣ በጣም ተግዳሮት በሆነባችሁ ነገር ምክንያት ስፍራችሁን ስትለቁ ያከባዱ ነገር እናንተን ዲፋይን እንዲያረጋችሁ ማለት ነው። ለምሳሌ ንፋስ ተነስቶ አውሎ ንፋስ ተነስቶ ወረቀቱን ሲያነሳው ከአንድ ቦታ ወደ ሌላ ቦታ ሲወስደው ባጭር አማርኛ የንፋሱ ጉልበት የወረቀቱን ቅለት ነው የሚያሳያችሁ። ዲፋይን የሚያደርገው በእናንተ ካለው ይልቅ በእናንተ ዙሪያ ያለው የአካባቢ እንቅስቃሴ የሁኔታ እንቅስቃሴ እናንተን ትርጉም እንዲሰጣችሁ ትፈቅዱለታላችሁ ማለት ነው። በጣም ብዙ ሰዎች በእግዚአብሔር ይኖራሉ፣ ለእግዚአብሔር ግን አይኖሩም። እግዚአብሔር አንተን ሲፈጥርህ አንተን የፈጠረበት የራሱ የሆነ ዓላማ አለው። የራሱ የሆነ እቅድ አለው። የራሱ የሆነ ፕሮግራም አለው። ያንን ፕሮግራም ደግሞ እግዚአብሔር የሚፈጽመው እሱ በሚፈልግህ ቦታ ነው። እሱ በሚፈልግህ ስፍራ ነው። አንተን እግዚአብሔር አፍሪካ ሲፈጥርህ ኢትዮጵያ ሲፈጥርህ አዲስ አበባ

የሚፈልግ ሁኔታ ላይ ከባድ ሁኔታ፣ ጫና፣ ተግዳሮት፣ አለመቀበል፣ ተቀባይነት ማጣት፣ መከፋት፣ ምቾት ማጣት፣ የምትወደውን ነገር ማጣት ሲገጥምህ እግዚአብሔር በእንደዚያ አይነት ሁኔታው ስታል የሚፈልገው ነገር ወርቅ ነጥረ እንድትወጣ ሲፈልግ አንተ ግን ሁኔታው ስለከበደ ያንን ሁኔታ ለማምለጥ ያንን ሁኔታ ለማለፍ ስፍራ ስትቀይር ማወቅ ያለብህ አንድ ነገር ምንድን ነው? አንተ በእግዚአብሔር የምትኖር ለእግዚአብሔር ክብር፣ ለእግዚአብሔር ፕሮግራም፣ ለእግዚአብሔር አጀንዳ የማትኖር ሁል ጊዜ ድል የምታደርገው ከምቾት ጋር ከደስታ ጋር ከአንተ ኢንተረስት ጋር ከአንተ ስሜት ጋር ነው። ድንገት ስሜትን የሚጎረብጥ ነገር ከመጣ ጊዜ የለህም፣ ቦታ የለህም፣ ስፍራ የለህም፣ አቅም የለህም። ከጎረበጠ አትሰነበትም እዛ ሰፈር ትንሽ ካልተመቸ እዛ ቦታ አትቆይም። ስለዚህ ምቾትን ፍለጋ፣ ደስታን ፍለጋ፣ ኮንፈርትን ፍለጋ ስፍራ ትለቃለ። ሰዎች ስፍራ የሚለቁት ምቾታቸውን ፈልገ ያለ እግዚአብሔር ፕሮግራምና ያለ እግዚአብሔር እቅድ ስፍራን ትለቅ ማለት እግዚአብሔር ካየልህ የህይወት መስመር ውጪ አንድ ስንዝር ወደ ሌላ ትራመዳለ ማለት አትጠራጠር፣ የመለማመጃ የስዕል የስዕል ደብተር ትሆናል። ያም ይሄም መጥቶ ይሞነጭርብሃል። ወንድ ይሁን ሴት ይሁን የማይታወቅ ስዕል በመለማመጃ የስዕል ደብተር እንደሚሳል ልክ እንደዛ መልክ የሌለው ጾታ የሌለው ከለር የሌለው ራስ እግር የሌለው ህይወት መኖር ትጀምራል። የመለማመጃ የስዕል ደብተር ምትሆነ የመለማመጃ የአገልግሎት መለማመጃ፣ የንግድ መለማመጃ፣ የፍቅር መለማመጃ፣ የትዳር መለማመጃ፣ የብዙ ነገር መለማመጃ ነው የምትሆኑ። ምክንያቱም እግዚአብሔር ያየልህ፣ እግዚአብሔር ዲዛይን ያደረገልህ፣ እግዚአብሔር ፕሮፖዝ ያደረገልህ ነገር እያለ እግዚአብሔር ዲዛይን ካደረገልህ ስፍራና ሁኔታ ህይወት ውጪ ወክ ማድረግ ስትጀምር አትጠራጠር፣ ከቀበሌ ሚሊሻ እስከ ታጣቂ፣ ከታጣቂ እስከ ሊቀመንበር፣ ከሊቀመንበር እስከ ታዋቂ ሰው በሰው ህይወት ጠቅላላ የመለማመጃ የስዕል ደብተር ነው የምትሆኑ። ሌላው ስፍራን ትለቃለ ማለት ለቁርስ በስሙኒ ለምሳ በሃምሳ ሳንቲም ለራት በአንድ ብር እየተቆነጠርክ ለራስም ለእግዚአብሔር ምንም ሳትሆን ታልቃለ ማለት። ታልቃለ ማለት የመጣው ሁሉ ጠዋት ካገኘ በስሙኒ ለቁርስ ይቆነጥረሃል። ምሳ ላይ ካገኘ በአምሳ ሳንቲ ለምሳ ይቆነጥረሃል። ራት ላይ በአንድ ብር ይቆነጥረሃል። ለራስም አትሆንም፣ ለእግዚአብሔርም አትሆንም። መጨረሻ ላይ እንዲሁ ዕድሜ ያልቃል። ለምን እግዚአብሔር አንተን የሚፈልግ ቦታ ላይ አይደለም። እግዚአብሔር ያየልህ ቦታ ላይ አስቀምጦሃል አንተ ደግሞ የምታልፍበት ጉዳይ አልተመቸም። ወደዳችሁም ጠላችሁም፣ ተቀበላችሁም አልተቀበላችሁም፣ እያንዳንዱ የህይወት ቀናቶቼ በህይወት መጽሐፍ የተጻፉ ናቸው። ያለ እግዚአብሔር ፕሮግራምና እቅድ የማልፍበት የሚገጥመኝ በእኔ ህይወት የሚሆን አንዳች ነገር የለም። እግዚአብሔርን ለሚወዱ እንዳሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን እንደሚል መጋዝ በእኔ ላይ ቢያልፍ እግዚአብሔር ለበጎ እንዲያደርገው አውቃለሁ። እሳቱም ቢያልፍ እግዚአብሔር ለበጎ እንዲያደርገው አውቃለሁ። ማጣቱም ቢሆን እግዚአብሔር ለበጎ ያደርገዋል። መውረድ ቢሆን እግዚአብሔር ለበጎ ያደርገዋል። መከዳት ቢሆን እግዚአብሔር በመጓያ ያደርገዋል። በቦታዬ ለመሆን የመረጥኩት በስፍራዬ ለመሆን የመረጥኩት ያለሁበትን አገልግሎት ያለሁበትን ሁኔታ የማልለቅበት ምክንያት ስለተመቸኝ አይደለም። ለራሴም ለሱም ሳልሆን እድሜ እንዳያልቅ ነው። ለራሴም ለሱም ሳይሆን ገንዘቤ፣ ጉልበቴ እንዳያልቅ ነው። ብዙ ሰዎች ለራሳቸውም ለእግዚአብሔርም ሳይሆኑ ጉልበታቸው አልቋል፣ ገንዘባቸው አልቋል፣ ቀንጭ ሄዶባቸዋል። ይገርመሃል፣ እነሱ ሁኔታቸውን ሲቀይሩ ህይወታቸውን የሚቀይሩ መስሏቸው ነበረ። ኢኮኖሚያቸው የሚቀየር መስሏቸው ነበረ። ከወጡት ይልቅ የወረዱት፣ ካገኙት ይልቅ ያጡት በጣም ብዙ ሰዎች ናቸው እግዚአብሔር ቃል ሲናገር የእስራኤልን ህዝብ በምድረ በዳ ሲመራቸው ደመናው ሲሄድ ይሄዱ እንደነበር ሲቆም ይቆሙ እንደነበረ የእኛ እንቅስቃሴ የሚወሰነው ከጠላታችን ባለን ርቀት አይደለም ፈርዖን መጥቷል ማለት ይገለናል ማለት አይደለም ደመናው ከቆመ ቆማለሁ ደመናው ከሄደ ሄዳለሁ ደመናው እንዳደረገ ይሆናለሁ እንጂ የጠላቶቼን ኮቴ ለማምረጥ ለማምረጥ አሮጥም የኔ ድል ያለው ከደመናው ጋር ነው እንጂ ከጠላቶቼ ኮቴ ጋር አይደለም። ከሁኔታው ጋር አይደለም። ምድረ በዳ እንኳን ቢሆን እግዚአብሔር ከኔ ጋር ከሆነ ገነት ይሆንልኛል ጨለማ እንኳን ቢሆን እግዚአብሔር ከኔ ጋር ከሆነ ብርሃን ይሆንልኛል አሜን የሚል ሰው ካለ በደንብ አሜን ይባል ስፍራውን የሚተው ሰው መኖሪያ ቤቱን ትቶ እንደሚበር ወፍ ነው እንደሚል መጽሐፍ በዚህ ዘመን ስፍራቸውን የሚለቁ ሰዎች እንደ ብልጦች እንደ አራዶች ሁኔታ እንደገባቸው እግዚአብሔር እነሱን ካያቸው ቦታ ካየላቸው ስፍራ እነሱን ከተከለበት

ሚቆጥሩ ሰዎች አሉ። በስፍራ መሆን ማለት ሞኝ መሆን ማለት ነው። ስፍራን እንድትለቅ የሚያስጨንቅ የሚያስገድድ ከባድ ሁኔታ ገጥሞ ገጥሟል። አገር ለቀ፣ ጥፋ ጥፋ፣ በቃ ከዚህ በኋላ አንድ ሳምንት እንዳትቀመጥ እንዳሰነበት የሚያሳይ ከባድ ሁኔታ እኮ ገጥመዋል። አንተ ግን ስፍራን አትለቅም ማለት፣ በስፍራ መሆን የሚያሳየው ምን መሰል፣ አማራጭ ማጣትን ሳይሆን እግዚአብሔርን መስማት፣ አማራጭ አታል ማለት አይደለም። በስፍራ ሆነሀል ማለት ዛሬ ትንሽ ጊዜ በስፍራ ከቆየ እየተቸገርክ፣ በማዕበልና በሰዓት ውስጥ እያለፍክ በተግዳሮት ውስጥ እያለፍክ ትንሽ ጊዜ እዛ ሁኔታ ውስጥ ስትቆይ ጓደኞች፣ ዘመዶች አንዳንድ ሰዎች የሚመስላቸው አማራጭ አ የተቀመጥክ ነው የሚመስላቸው ሜጃ አ የተቀመጥክ ነው የሚመስላቸው። ግን ነግርሃለሁ ይገርማል። እዚህ የስሙኒ የአምሳ ሳንቲ ፌርማታ ከሚሄዱ ሰዎች ይልቅ ሩቅ የሚያስጌድ ብዙ አማራጭ እያለ የተቀመጥ አንተ ኪስ ውስጥ ባለ ገንዘብ ጉዞ የምትጀምር ሰው ስለ ወግ ሳይሆን አንተ የተቀመጥከው ስላልወግ ነው። አንተ የተቀመጥከው ሰማይን ሰምተ ነው የምትራመደው። ይገርማል። ስሜትን ሰምተ ሁኔታን ሰምተ አካባቢውን ሰምታር ለምትራመድ ስፍራህን አትለቅም ማለት አንተ ሰዎችንና ሁኔታዎችን ትፈራለህ ማለት ሳይሆን እግዚአብሔርን እንደምትፈራ ማሳያ ነው። ሰዎችን ሳይሆን እግዚአብሔር እንደምትፈራ፣ ሁኔታን ሳይሆን እግዚአብሔር እንደምትፈራ ለመሰለ ማንም በማይኖርበት ሁኔታ ውስጥ ስትኖር፣ ማንም በማይገኝበት ሁኔታ ውስጥ ስትገኝ፣ ሰዎች እግሬ አውጪ ብለው ከሚሸሹት ሁኔታ ውስጥ አንተ ሰንበርክቀ ስትጸልይበት ወተ ገብተ ስትዘምርበት ቁጭ ብለ ቃሉ ስሰማበት ይባስ ብለ ስታገለግልበት ሻን ሁኔታ እንደማትፈራው ሻንበሳውን ጉድጓድ እንደማትፈራው የእሳቱን ኃይል እንደማትፈራው ብቸኝነትን እንደማትፈራው ማጣትን እንደማትፈራው ይልቁኑ አንተ የምትፈራው ማጣትን ሳይሆን እግዚአብሔርን እንደሆነ ብቸኝነትን ሳይሆን እግዚአብሔርን እንደሆነ። ሰዎች ለምንድን ነው ሲጎልባቸው ስፍራ የሚለቁት? ቢኮዝ በጣም ጉድለት የሚፈሩት ለምንድን ነው ሰዎች ብቻቸውን ሲሆኑ ስፍራ የሚለቁት? ቢኮዝ ብቸኝነትን በጣም ይፈራሉ። ደግሞ ምትፈራው ከእግዚአብሔር ውጭ የሆነ ህይወትን ነው እንጂ ያለ ሰው የሆነ ህይወትን አይደለም። ማንም ባይኖር ጉዳይ አይደለም። ያንተ ጉዳይ እግዚአብሔር ከሌለ ብቻ ነው። እግዚአብሔር ካለ ምድረ በዳውም ይመቻል፣ ጨለማውም እንደ ቀትር ይበረላል። እግዚአብሔር ባለበት ሁኔታ አንደኛውም ፈተ ሌላኛውም አታገባ አንደኛውን ፈተሽ ሌላኛውም አታገቢው በትዳር ላይ ትዳር ማደራረቢውና ማጨምር ሌሎች ትዳር ሳይሆን ልብስ እንኳን በእንደዚህ አይነት ፍጥነት አይቀየርም። ሲቀይሩ አንቺ በከባድ ሁኔታ ውስጥ እንኳን ቢሆን ሙጥኝ ብለሽ ሙጥኝ ብለሽ ያለሽው ሰውየውን ስለምትፈሪው አይደለም የሚያወሩትን ሰው ሰዎች ስለምትፈሩ አይደለም። እግዚአብሔርን ሰምተሽ ከገባሽበት ህይወት ሁኔታን አይተሽ ላለመውጣት ስለወሰንሽ ነው እንጂ እግዚአብሔርን ሰምተሽ እግዚአብሔርን ፈርተሽ የገባሽበትን ህይወት አካባቢውንና እድሜሽን አይተሽ ሁኔታውን አይተሽ እሱንም አይተሽ የተለወጠውንም ፊቱን አይተሽ የተቀየረውንም ፊቱን አይተሽ ሳይሆን እግዚአብሔርን ሰምተሽ እና ፈርተሽ ባላችሁበት ቦታ ስትቀመጡ ኢንቫይሮንመንቱ፣ ሁኔታው ምድረ በዳ ሲሆን፣ ከባድ ሲሆን፣ ያልጠበቃችሁት ነገር ሲሆን እና እዛ ሁኔታው ስትቀመጡ በአንድ ኤግዚት ማድረግ እየቻላችሁ ከተቀመጣችሁ እናንተ የምትፈሩት ያላችሁበትን ሁኔታ ሳይሆን በሰማይ በዙፋኑ ላይ ያለውን እግዚአብሔርን እንደሆነ ማሳያ ነው ስትቀመጥ ተስፋ የማድረግ ማሳያ ነው እግዚአብሔርን ተስፋ የማድረግ ሰዎችማ ተስፋ ሲቆርጡ እኮ ነው ስፍራቸውን የሚለቁት ተስፋ ሲቆርጡ እኮ ነው እግሬ አውጪኝ ብለው የሚሸሹት ተስፋ ሲቆርጡ እኮ ነው አንተ ግን አትለቅም ስፍራ ቦታን አትለቅም ቢኮስ ህይወትን አትለቅም ቢኮስ እግዚአብሔርን ተስፋ ስለምታደረግ አቤሜልክ ከሚስቱና ከሁለት ልጆቹ ጋር ረሃብ ገጠመው ከዚህ የተነሳ ስፍራው ሲለቅ ትመለከታላችሁ። አቤሜሌክ በሰላሙ ጊዜ ወደ አምላኩ ይጸልያል፣ በመከራው ጊዜ እግዚአብሔርን ማመን ያቅተዋል። በሰላሙ ጊዜ የመዘመር ችግር የለበትም፣ በልምላሜ ጊዜ የማምለክ ችግር የለበትም። አምላክ ያለው ወደ እግዚአብሔር የሚጸልይ አምላኩን የሚያሰው ነው። አቤሜሌክ በሰላሙ ጊዜ ወደ እግዚአብሔር መጸለይ አይቸግረውም። በመከራ ጊዜ፣ በከባድ ጊዜ፣ በችግር ጊዜ ግን እግዚአብሔርን ማመን ያቅተዋል ያቅተዋል። ከዚህ የተነሳ ሚስቱንና ሁለት ልጆቹን ይዞ ሄዶ መጨረሻ ላይ እሱም ሞቶ ልጆቹን አጥቶ ኖሃሚን ብቻ ብቻው እንደተመለሰች መጽሐፍ ቅዱስ ላይ ማንበብ ትችላላችሁ። የእግዚአብሔር ቃል ሲናገር እንደዚህ ይላል። አብርሃም ረሃብ ገጠመው ይላል። ያንን ረሃብ ለማለፍ እግዚአብሔርን ሳይጠይቅ ወደ ግብፅ ወረደ። ሚስቱን ተነጠቀ። እግዚአብሔር ጣልቃ ባይገባ ኖሩ ሚስቱን ተነጠቀ። ረሃብ ገጠመው። ያንን ረሃብ ለማለፍ ወደ ግብፅ ወረደ። እግዚአብሔርን አልጠየቀም። እዛ ሄደው ምን ገጠመው ብትሉ፣ ሚስቱን ተነጠቀ። እግዚአብሔር ጣልቃ ገብቶ አስጣለለት እንጂ፣ ስፍራን ስትለቅ ነገር እንዳታስወስድ፣ አገኛለሁ ብለን እንዳታጣ፣ እሞላለሁ ብለን እንዳታጎድል፣ ጨምራለሁ ብለን እንዳትቀንስ፣ ኑኃሚን ሆነ ወተ ማራ አሁን እንዳትመለስ። አብርሃምን ህይወቱን ያስቀጠለለት ታሪኩን ያስቀጠለለት ወደ ግብፅ መውረዱ አይደለም፣ ለመፍትሄ ያስገኘለት እግዚአብሔር ከአብርሃም ጋር መሆኑ ነው መፍትሄ ያስገኘለት። በዘጻት መጽሐፍ ምዕራፍ 26 ቁጥር 1 እግዚአብሔር ቃል ሲናገር በአብርሃም ዘመን ከነበረው ረሃብ በላይ በይስቅ ደግሞ ረሃብ ሆነ ይላል። በይስቅ ዘመን ይስቅ አባቱ ያደረገውን ለመድገም ወደ ግብፅ ለመሄድ ሲነሳ ታያላችሁ። እግዚአብሔር ተው ብሎ አስቀመጠው እንጂ ወዳጆቼ፣ የሰው ልምምድ ለእናንተ አይሰራም። ለሌላ ሰው ይሰራል፣ አንተ ይሰራል ማለት አይደለም። ሌላ ሰው ያዋጣ አንተን ያዋጣል ማለት

ስለበሉ እንዴት ትበላለህ ስለለበሱ እንዴት ትለብሳለህ ስለጠጡ እንዴት ትጠጣለህ ስለሄዱ ትሄዳለህ ስለመጡ ትመጣለህ ለነሱ የሠራ አሰራር ለአንተ አይሠራም ኮንሲስተንሲ ያለው ሰው ነው ፍሩትፉል ሊሆን የሚችለው እግዚአብሔር ከአንተ ጋር ከሆነ አትቀራጠር ሌላው በሚያጣበት ዘመን አንተ ታገኛለህ እግዚአብሔር ከአንተ ጋር ከሆነ ሌላው በሚከስርበት ዘመን ኢየሱስ ባንተ ህይወት ላይ ትንቢት ተናገርኩኝ። ዘንድሮ ትርፋማ የሚያደረግ መንፈስ ያገኛል። ዘንድሮ ልንገርህ፣ ለህይወትህ በሰጋህበት ቦታ፣ ለመኖርህ በሰጋህበት ቦታ እግዚአብሔር ፕሌስ ያደረጋል። አሜንፐን ፕሮስፐር ታደረጋለህ። ምንም በማይታይበት ቦታ እግዚአብሔርን ተደግፈ አየሩን አይደለም ምድሪቷን አይደለም ገንዘብን አይደለም። በኢየሱስም ፍሬያማ ትሆናለህ። እግዚአብሔር ለዚህ ወር ለዚህ ሳምንት ድምፅ አለው ላንተ። በህይወትህ በሰጋህበት ቦታ በኢየሱስም ትበዛለ። የሚታይ ነገር በሌለበት ቦታ መቶ እጥፍ እንዳጨደ ይው። እግዚአብሔር አምላክ ምን ይለኛል ዛሬ ብለን ነው አ የመጣኸው ምን ይለኛል እግዚአብሔር ብለን ነው የመጣኸው፣ እነግርለው እግዚአብሔር ምስክሬ ነው። እንደዚህ ይሆናል። በሰጋህበት ቦታ እግዚአብሔር ገሺ ያደርጋል፣ መሪ ያደርጋል። እግዚአብሔር አሉላ ካለ መጽሐፍ ዜና ቃሉላ ኢየሱስ ጌታ ነው ቃሉላ ዲንጋያማውንም መሬት ቆፈረ ውሃ ውጣለ ተብሎ እንደተጻፈ እንደ አለት የሆነው ነገር ዘይት ይሰጣል፣ ውሃ ይሰጣል። ከባዱ ሲዝን ላይ ትርፋማ ትሆናለ፣ ምርታማ ትሆናለ። በረሃብ ዘመን ጥጋም በቤት ይከባል። እግዚአብሔር ታሪክን ይቀይረዋል። እግዚአብሔር አንተን መባረክ የሚፈልገው እዛ ያጣበት ሰፈር ነው የተዋረርክበት ሰፈር ነው የወደቅበት ሰፈር ነው ብዙ የተባልክበት ሰፈር ነው። ስም በጠፋበት ሰፈር ታሪክን እግዚአብሔር ይቀይረዋል። እግዚአብሔር ታሪክን ይቀይረዋል። ተወራብኝ ብለህ ስፍራ እንዳትለቃ አንተ። እነሱ ማውራት አይደለም ከፈለጉ ቅዳሜ ቅዳሜ በአዲስ ዘመን ሊያሳትሙት ይችላሉ። በጋዜጣ ሊያሳትሙት ይችላል። ኤልሳ ልጇን ከሞት ያስነሳላት ሴት አንቺ ከቤተሰቦች ጋር ተነሺና ወደምታገኙ ምድር ሄደች ተቀመጪ እግዚአብሔር ረሃብ ጠርቷል ለሰባት ዓመት ይቆያል አላት። ወደ ፍልስጤ ምድር ሄዳ ተቀመጠችልና መጽሐፍ ቅዱስ ሲናገር ከሰባት ዓመት በኋላ ተመልሳ መጣች። ስለ ቤቷና ስለ መሬቷ አቤቱታ ለማቅረብ ወደ ንጉሱ በሄደች ጊዜ ላ ግያዝና ንጉሱ ይጫወታሉ። ኤልሳ ያደረገውን ታምራት ግያዝ ለንጉሱ ይነግረዋል። እየነገረው እያለ ሴትየዋ አቤቱታ ለማቅረብ ስለ ቤቷና ስለ መሬቷ ስትቀር፣ ንጉስ እንዴ የአንቺ እኮ ልጇ ከሞት ተነሳላት ብዬ ኤልሳ ያደረገውን ታምራት የነገርኩ እጅ ሴት ነች። ከሰባት ዓመት በኋላ አረሳት። ከዛ ለምን መጣች ተብሎ ሲጠየቅ ስለ መሬቷ ቤትቷ ልጠይቅ ነው። ንጉስም እንደዚህ ያለ መሬቷን ብቻ አይደለም አለ። ለሰባት ዓመት የመሬቷን ፍሬ ጨምራችሁ ስቋታል። እግዚአብሔር ብሎክ ስትንቀሳቀስ በሌለበት ሲዝን ያልነበረ ነገር እጅ ይገባል። ባለፈው ሰባት ዓመት በምድሪቷ ላይ ረሃብ አልነበረም እንዴ? አልተዘራምኮ፣ አልታጨደምኮ፣ ምንም እኮ የተደረገ ነገር እኮ የለም። ይቀርማል ሌሎቹ ሲዘሩ እሷ ሳትዘራ፣ ሌሎቹ ሲያርሱ እሷ ሳታርስ አልቀረችም። በሁሉም ነው ያልሰሩት ሁሉ ሁሉም ያላጨዱት የእሷን ልዩ የሚያደርገው ባልታረሰበት ዘመን ባልታጨደበት ዘመን የእሷን ልዩ የሚያደርገው ስትሄድ ምድረ በዳውን ፈርታር ለመሄደችው እግዚአብሔር ብሏት ነው የሄደችው። ረሃቡን ፈርታር ለመሄደችው እግዚአብሔርን ታዛ ነው የሄደችው። ዛሬ እነግርሃለሁ፣ እግዚአብሔርን ሰምተህ ተቀምጠሃል። እግዚአብሔር ደመወዝን ይከፍልሃል። መሄጃ አታር ለምዜ መጣሁ። መሄጃ አታር እግዚአብሔር ነው ጋር። ዛሬ ድምፅ ያለው ለአንተ፣ ቃል ያለው ለአንተ፣ ቃል ያለው ቃል የመጣለን ሰው እርግጠኛ ሚሆን ሰው አለ። እንደዚህ ይልሃል፣ እነግርሃለሁ፣ ይኸውልህ ስማኝ፣ ተመልከት፣ እዚህ ቦታ ቁጭ በል ብሎ ቁጭ ውጭ ብለ እዛ ቦታ መሆን ስትችልና እዛ ቦታ ያለውን በረከት ለአንተ ማድረግ ስትችል ያ እዛ ጋ ያለው ነገር የሚያልፍ እንዳይመስል እግዚአብሔር ምስክሬ ነው። እዚህ ቦታ ተቀምጠ እዛ ቦታ ሌሎቹ ያገኙትን አይደለም፣ ሌሎቹ ባጡበት ሲዝን አንተ ታገኛላ። ምን ይባላል? ብርቱ የህይወት አውሎ ንፋስ ባለ በሌለ ኃይሉ የነፈሰበ ይሆናል። ቢሆንም ስፍራ

ይሄ ተመልካቾኛለሁ ብለህ ስፍራን አትልቀቅ። ምድር የድካምን ፍሬ ከልክላለች፣ ስፍራን አትልቀቅ። እግዚአብሔር መጽሐፍ ሊያደርግ ነው፣ ትምህርት ሊያደርግ ነው፣ ስብከት ሊያደርግ ነው፣ መልእክት ሊያደርግ ነው። እግዚአብሔር ፕሮግራም አለው። እየደገፉ ብቻ ሳይሆን እየተቃወሙ እየደገፉ ብቻ ሳይሆን እያደናቀፉ እንደምታገለግል ፍጥረት ያይዘን። እንዲህም እንደሚገለገል፣ እንዲህም እንደሚመለክ፣ እንዲህም እንደሚዘመርለት፣ እንዲህም እንደሚታጠንለት ለእግዚአብሔር ፍጥረት ያይዘን። እንደውም ነግርሀለሁ፣ በሞትና በሕይወት መካከል ያለው ትርጉም ጠፍቶ ባህል ቢሆንም ስፍራን አትልቀቅ ይጠብቅ አሁን፣ አንዳንዶቻችሁ ሞች አለው ወይስ ቆም ያለው በሞትና በሕይወት መካከል ያለው ትርጉም ራሱ እስኪጠፋባቸው የደረሳቸው ልዩነቱ። ቆይ ሞት ምንድን ነው? ሞት ምንድን ነው? ሕይወት ምንድን ነው? በሞትና በሕይወት መካከል ያለው ልዩነት ጠፍቶባል ቢሆንም ስፍራን አትልቀቅ። እንደ ቆሻሻ ዕቃ ተቆጥረሃል። ደስ እንዲለው እንጂ በሰማይ ያለው አምላክ ደስ እንዲላቸው ፕለ በምድር ያሉ ምቀኞች፣ በፍጹም ስፍራን አትልቀቅ። ለይሁዳ አሳልፈው መስጠት፣ ለጴጥሮስ ክህደት፣ ስፍራን አትልቀቅ፣ አትልቀቅ። በስቃይ ለሚሳለቁ ስፍራህን አትልቀቅ። አንተን ሳያጠፉ የመኝታ ቤት መብራታቸውን ለማያጠፉ ስፍራህን አትልቀቅ። ስለ ተማማሉ ሳናጠፋው አንተኛም ስላሉ ጠላቶች ፀሐያቸው ሲጠልቅ የምታይበት ጊዜ ደርሷልና ስፍራህን አትልቀቅ።